የእኔ ምርጦች የኔ ምርጣ ምርጦች በድጋሚ በአዲስ ቪዲዮ መጥቼላችኋለሁ። እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የሀይሚዬን ቪዲዮ የልደት በጉጉት ስንጠብቅ ነበር የዋል ነው ብዙዎቻችን። እኔ በበኩሌ በጣም በቀቀኑ እስከሚደርስ አስራ ሁለት ሰዓት ይቺ ሰዓት እስከምትደርስ ድረስ ጠብቅ ነበረ። ነገር ግን እንደ ጠበቅ ነው አልነበረም። እኛ የጠበቅነው ሌላ ነው። እነሱ የለቀቁት ምንና ምን የትና የት፣ ምንም የማይገናኝ ቪዲዮ ምን አለ ዛሬን ጋብ ፈጥራችሁ ይሄ ቪዲዮ ነገ ቢለቀቅ ቢያንስ ለተመልካች እንኳ ስትሉ፣ ይሄ ነገር ዛሬ መለቀቅ አልነበረበትም። ትልቅ ስህተት ነው የሰራችሁት። በጣም ይደብራል። ዛሬ ልደቷ ነው፣ ሁላችንም የምንጠብቀው ነው። እናንተ ግን የመጣችሁት በሌላ ዓለም ውስጥ ሌላ ዓለም ውስጥ ጭራሽ። ይቅርታ በል አልልም አትበል ምናምን ቅብር ጥሶ በጣም ነው የሚደብረው። እኔ በበኩሌ ደብሮኛል። የእውነት ነው የሚላችሁ፣ እቅጭ ቅጭውን ነው የምናገረው። በጣም ነው የሚያስጠላው። ብሩኬ ቢያንስ ወይ ሌላ ቪዲዮ ሰርታችሁ ወይ ከሌላ ሰው ጋር መተህ ቢሆን አሪፍ ነው ግን እንጃ እኔ አላውቅም። እኔ ደስ አላለኝም። በአጠቃላይ የዛሬው በጣም የሚደብረው። በዛ ላይ ልጅቷ ማናት? ሊዳና ማነው ስሟ? የምታደርገው ሪያክሽን ያስጠላል። ግን ሀይሚዬና ቡራ እየገያየሁት ፍቅር ፍቅር በቃ ወደ ድሮ ፍቅራቸው ተመልሰዋል። ዘን ብላችሁ ካያችኋቸው ማለት ነው የሆነ ጠጋ ጠጋ የሚለው ነገር እሷም የምትናገራቸው ቃላቶች እሱም ድሮ የነበራቸው የሚመላለሷት ምልልስ ዛሬ ላይ አሳይተውናል። ይሄ ደስ ይላል አሪፍ ነው። ግን ትናንትናም ስለመታችሁ ነገር እያነሳ ነበረ። ደበደበችኝ፣ እያመመኝ ነው እያለ ነው። ስለ ልጆቹም እያነሳ ነበር። ልጆቹን እንግዲህ ያው ከረጋ ተተረጋጋችሁ ትወልዳላችሁ የማትወልዱበት ምክንያት የለም። አራቱ ልጆች ይመጣሉ አሉ። የእናንተ ውናቸው የክፍፍል ምናምን ከሌላ ምናምን የምትሉት ነገር እርሱት ማለት ነው። እህታችን ደግሞ ያው ብሽሽቅ ነው የያዙት ብሽሽቅ። ምን አለ፣ ትናንትም ተናግሯል፣ ከትናንት ወዲያ አለትም ተናግሯል። ምንም ነገር እንዳትናደዱ፣ ጀስት ፈታ ብላችሁ ተከታተሉ ብሏል። ሶ ድራማ ነው ማለት ነው። ቤተሰብ ይሄ ድራማ እንደሆነ ቀድሞ ብሩኬ እየተናገረ ነው፣ ግን መስራቱን ስሩ። ዛሬ ላይ ግን እኛ የጠበቅነው የልደት ቪዲዮ ነበር እና ስህደት ነው የሰራችሁት። በቃ ዛሬ ድብርታችንን ጭራሽ እቃ የሚያስጠላ ነገር ነው። እንትን ደስታችንን ወደ ድብርት ነው የቀየራችሁት። ወደ ድብርት ያው ሲስማት ነበረ ልጅቷን፣ እሷም ተለጣጠፈችበት። ሀይሚኒያው ለማ ለማፍሸቅ የተደረገ ነገር ነው ይሄ እና ሀይሚዬ ምን አለ፣ በጥፊ ወልውለሽ ወልውለሽ ጥለሻቸው ብትሄጅ ዛሬ ጥፊ ያስፈልጋቸው ነበር። ሁለቱ ሁለቱ እናንተ ልጅቷ እራሱ እንዴት እንደምትቁላላት ዛሬ ይቅርታ መጠየቅ አለብሽ፣ ግዴታሽ ነው ምናምን አለቻት እኮ እነሱ አስማናት። ማን ስለሆናችሁ ነው አለቻ ይቅርታ የምጠይቀው? ማን ስለሆናችሁ ነው፣ እንደውም ጥፊ ያስፈልጋቸው ነበረ እንጂ በጥፊ ብታያቸው አሪፍ ነበረ። ዝም ማለት አልነበረብሽም ሀይሚዬ ለማንኛውም ውዶችዬ እኔ ሙዴን ሰርቀውታል የእውነት ነው የምላችሁ ሙዴን ሰርቀውታል የሆነ ደስ ብሎ ነበር የዋልኩትና አሁን ላይ ግን የሆነ ማውራት እራሱ አልቻልኩም ቪዲዮዋቸውን ሳየው እራሱ ማለት ነው ይህ እንዴት እንደተናደርኩ ይሄ ለሰው ክብር አለመስጠት ነው በቃ ስንቱ ህዝብ እኔ ብቻ አይደለሁም እኮ ስንቱ ህዝብ ህዝብ ህዝብማ አይደለም እኔ ተመልካች አድናቂዎቻችሁ እየጠበቋችሁ በጉጉት፣ እናንተ ግን ይህንን የሚያስጠላ ቪዲዮ የሚያስጠላ የሚደብር መሳሳብ መንትን ማለት ቅብርጥሱ ምናምን በጣም ነው የሚደብር፣ ያስጠላል። በቃ ቢያንስ ነጋት ለቁትም፣ ይሄንን ዛሬ የልደቱ ፎቶ የልደቱ ፕሮግራም ተለቆልን ነገ ደግሞ ይደርሳል እኮ። በእርግጥ ትናንት እሷ ስለለቀቀች ዛሬ በእሱ ቻናል እንዲለቀቅ ነው። አይ መቃጠል እኮ ነው እናንተ፣ ተቃጠልን። ዘንድሮ ተቃጠልን፣ ጨጓራችን ሁሉ አረረ፣ በእናንተ የተነሳ አረረ። እናንተ ምን አለባችሁ? እናንተ ምንም አልሆናችሁም። እኛ ነን እንጂ እኛ ተመልካቾች ነን የምንናደደው። ቤተሰብ እናንተ ምን ተሰማችሁ? እስኪ ንገሩ የተሰማችሁን ነገር። ደስ አላችሁ? የዛሬ ቪዲዮ ደስ ይላችኋል? እኔ ደስ አላለኝም፣ በጣም ነው የደበረኝ። ለበት ግማሹ ይላል። ግማሹ ብሩኬ የገዛው መኪና ይላል። ግማሹ ስንቀባጥር ውለን ኩሽ ምን ምታደርጉን አላችሁ? አንዱ ቀለበት አደረገላት ለሃይሚ ይላል፣ አንዱ መኪና ገዛላት ይላል፣ አንዱ ስንትና ስንት ነገር ስንበጠረቅ ውለን አስራ ሁለት ሰዓት ምን በደረሰ ብለን ሰፍ ብለን ሰፍ ታደረጉናላችሁ። እ ነውር ነው የሰራችሁ ስራ። ዛሬ ትልቅ ነውር፣ መቀጣት አለባችሁ ሃይሚዬ ምን አለ እንደው አንቺ ይሄ ቪዲዮ እንኳስ መለቀቅ የለበትም ዛሬ መለቀቅ ያለበት ደስታዬ ስለሆነ ፋሚሊዎቼን አስደስታለሁ ብለሽ ጋብ ብታስፈጥሪያቸው አንቺ ራሱ ይሄ ቪዲዮ እንዳይለቀቅ ብታደርጊ ምን አለበት? ይሆን እንትና አላችሁን፣ በቃ ይሆን አለ አይደለ። እኔ በበኩሌ ማለት ነው ሞራሌ ሁሉ እንትና አለ። እኔ የጠበኩት ሌላ እነሱ ያመጡት ሌላ አይደል? ግን አልተናደዳችሁም? ቤተሰብ እኔ ተናድጃለሁ። አይደል? ለማንኛውም የሚመቻችሁ ግን ያው የእነሱ መጨረሻ ዛሬ አልተስማሙም። መቼ ነው ግን የምትስማሙት? አዲሷ ልጅ ደግሞ ረጋቤሽ የእህታችን፣ ተረጋጊ። አታስቀየሚብን ጨረቃዋን የሆነ ልጥፍ ልጥፍም አታብሽ ምንድነው? መለጣጠፍ እንደ ትናንትና መጠሽ በዚህ ልክ ብሩኬ ላይ መጠምጠም እኔ ፈራለሁ ቤተሰብ። ሴት ልጅ ከወንድ ልጅ ጋር እንደዚህ ስትጠመጠም ስትተሻሽ፣ ዘጭ ብላ ፍቅር ይይዛትና ሌላ ነገር እንዳይፈጠር እፈራለሁ። ብሩኬ ራቅ አድርጊ። ለስራም ቢሆን ነ ጥሩ አይደለም፣ ጥሩ አይደለም። ብሩኬ ተው። ዛሬማ እኮ ለበለባት ሀይሚን ራሱ ምላስ ምላሷን ምላስ ምላሷን ሲላት ነበር። በሰላም ነው በሰላም ነው። ብሩኬ ተዋት እንጂ ልጅቷን። እሷም ለነገሩ እንትን አትልም ወደኋላ አትልም እኮ ድርግም አድርጋ ልክ ልኩን ትነግረዋለች። ደከመኝ እኔስ እኔ ደከመኝ በቃ መናገር እራሱ አቃተኝ። ለማንኛውም ወደ ቤተሰቦች ነገ እንጠብቃለን። እንግዲህ ነገ እንጠብቃለን። የዛሬው ይለፍብን የዛሬው ምንም የሚወራ ነገር የለውም። ዝም ብዬ እንደው ልበጥረቅ ብዬ ነው እንጂ ይህ እንደው እንደው እንደው እንደው እንደው እና፣ ደህና ሁኑልኝ። መልካም ጊዜ ይሁንላችሁ። እወዳችኋለሁ። አከብራችኋለሁ። ደህና ሁኑ።